ጤና ስትልኝ እንኳን ወደ አባምዴ ልጅ የዩቲብ ቻናል እንኳን ደህና መጣችሁ። በባለፈው ስለ ስሞች ስለ ሴት በእብራይስጥ ውስጥ የሴት ስሞች እንዴት እንደሚጠሩ ተነጋግረን ጨርሰናል። አሁን ደግሞ ስምና የተወሰኑ ገላጮችን ለምሳሌ ሀረጋትን ነው ያመጣሁት። ሀረግ ወይ ፍሬዝ ይባላል በእንግሊዝኛው። እነሱና የዕለት ተዕለት መግባቢያዎች ስለሆኑ እንድናነባቸው እንድናጠናቸው ነው የጻፍኳቸው ማለት ነው ዛሬ ከዛ በኋላ ወደ ወንዶች ይሄዳል ወደ ወንድ ፆታ ማስተማር ጀምራለሁ ማለት ነው እንደ ፆታች በእንዴት ስሞች በወንድ ፆታ ላይ ምን ያህል ባህሪ ምን አይነት ባህሪ አላቸው የሚለውን እንነጋገር እና ከዛ ደግሞ ወደ ድርቡ እንሄዳለን ማለት ነው ነጠላ ስሞች ላይ ነበር እስካሁን ድረስ እንሰራ የነበረው አሁንም ነጠላ ወንድ ስሞችን እንሰራለን የሴት ስሞችን ጨርሰናል የወንድ ነጠላ ስሞችን እንነጋገር እና ከዛ ስንጨርስ ወደት እንሄዳለን ወደ ድረብ ስሞች ከዛ በኋላ የስም ጉዳይ በቃ ማለት ነው። ወደ ሌላ እንሄዳለን ማለት ነው። ወደ ሌላ ትምህርት ክፍል እንሄዳለን። ስሞች እና የስም ገላጮች፣ ሽሞት ኤፂም፣ በሽሞት በተዋሪም፣ ሽሞት ኤፂም፣ በተዋሪም። ቦኬር ቦኬር ቶቭ ማለት እንደምናደርግ ማለት ነው። ቦኬር ቶቭ እንደምናደርግ ቦኬር ማለት ጠዋት ማለት ነው። ቶፍ ማለት መልካም ማለት ነው። ያው ጉድ ሞርኒንግ እንደማለት በእንግሊዝኛ ጉድ ሞርኒንግ እንደሚባለው በእብራይስጥም ጉድ ማለት ቶቭ ማለት ነው። ሞርኒንግ ማለት ነው ቦኬር ማለት ነው። ስለዚህ ጉድ ሞርኒንግ እንደሚለው ቦኬር ቶቭ ነው የሚባለው። ቦታ ተለዋወጠ እንጂ ያው ተመሳሳይ ነው ድምፁ ማለት ነው። ቦኬር ቶቭ እንደምናደርክ ማለት ነው። ጾራይም ቶቪም እንደምን አልክ ማለት ነው። ጾራይም የሚለው ቶቪም የሚለው በድርብ ነው፣ ግን ይሄ የቋንቋ ስምምነት ነው፣ ሰዎች የተስማሙበት ነው። ጾራቶቫ ጾራቶቫ ቶቭ ከማለት ጾራይም ቶቪም የሚለው ለሰዎች አይረሰም የሚለውን አስቦ ተስማምተውበት ነው፣ ደዚያ የቀየሮት ማለት ነው። ጾራይም ቶቪም ኤረፍ ቶቭ ማለት እንደምን አመሸህ ማለት ነው። ኤረፍ ቶቭ እንደምን አመሸህ። ደናደር ለማለት ላይላቶቭ ነው የሚባለው። ደናደር ላይ ሆፕ እሺ። በሮሂም አባይ ማለት እንኳን ደህና መጣችሁ ማለት ነው። በሮሂም ንብፃይን እንኳን ደህና መጣችሁ ማለት ነው። ሁለቱም አንድ አይነት ትርጉም ያላቸው በሮሂም ንሽአሪም እንኳን ደህና ቆያችሁኝ ማለት ነው። በሮሂም ንሽአሪ ማለት እንኳን ደህና ቆያችሁኝ ማለት ነው። እሺ እንኳን ደህና መጣችሁ ሲባሉ ያኛው ሰው ደሞ ምላሹ እንኳን ደህና ቆያችሁኝ የሚለው በሮሂም ንብፃይ የሚላል ማለት ነው። እንደምነህ ማለት ደግሞ መሽሎምሃ መሽሎምሃ፣ እንደምነህ ለሴት ደግሞ ሲሆን መሽሎሜያ ነው የሚባለው። መሽሎምሃ ለወንድ ነው፣ ለሴት መሽሎሜያ ነው። ተመሳሳይ ነው፣ ምንም ለውጥ የለውም። ማንሽማ ማለት ሰላም ነው ማለት ነው። ማኮረይ ማለት ደግሞ እንዴት ነው ማለት ነው። ማኮረይ ማለት እንዴት ነው ዋትሳፕ እንደማለት ማለት ነው። አሩሐት ቦኬር ማለት ቁርስ ማለት አርባት ቦከር ቁርስ። አርባት ጾራይን ምሳ ማለት ነው። አርባት የረብ ራት ማለት ነው። በእኛ አንዳንድ ቃለው በነሱ ይለያያል ማለት ነው። እና አርባት ቦከር ማለት አርባት ማለት ምግብ ማለት ነው። ቦከር ጧት ማለት ነው። አርባት ቦከር ጧት ምግብ ቁርስ ይባላል እኛ ጋር። አርባት ጾራይን ደግሞ አርባት ምግብ ነው፣ የምሳ ሰዓት ምግብ ደግሞ ምሳ ነው የምንለው። ጾራይን ማለት ኑን ማለት ነው። ቀል ማለት ነው አሩሀት ኤረብ ደግሞ ኤረብ ማለት ማታ ነው። አሩሀት ኤረብ ደግሞ የማታ ራት የማታ ምግብ ራት ነው የሚባል። አሩሀት ኤረብ አሩሀት ማለት ይ ይታወን ማለት ብቻ አቦን መልካም ገብ ማለት ነው። መልካም እድል ማለት ደግሞ ባፅልካ መልካም እድል መልካም እድል። ማዛልቶ ማለት የምስራች ማለት ነው። ማዛልቶ ማለት የምስራች ማለት ነው። ዮም ልደት ሰሚያ ማለት መልካም ልደት ማለት ነው። ዮም ልደት ሰሚያ ዮም ማለት ቀን ማለት ነው። ሄሌደት ማለት ተወለደበት ቀን ሰሚያ ማለት ደግሞ መልካም ማለት ነው። እና ዮም ሌዴት ሰሚያ ማለት ትወለድክበት ቀን መልካም ልደት ማለት ነው። ሀፒ በርዝ ዴ ማለት ሀፒ ማለት ሰሚያ ማለት ነው። በርዝ ማለት ሆሌዴት ዮም ማለት ሀፒ በርዝ ዴ እንደሚባለው ዮም ሌዴት ሰሚያ ይባላል። እኛ ጋር መልካም ልደት በሁለት ቃል ብቻ ነው የምንገልጸው ማለት ነው። ሀግ ሰሚያ ማለት መልካም በዓል ማለት ነው። ሀግ ማለት በዓል ማለት ነው። ሰሚያ ማለት ደግሞ ሀፒ ማለት ነው፣ ወይም ደስታ መልካም ሀግ ሰሚያ ማለት መልካም በዓል ማለት ነው። መልካም አዲስ ዓመት ማለት ደግሞ ሸና ማለት አመት ማለት ነው። ቱባ ማለት ደግሞ መልካም ማለት ነው። ሸና ቱባ መልካም አዲስ ዓመት ማለት ነው። በበከሻ ማለት እባክህ ወይም እባክሽ ማለት ነው። እባክህ ወይም እባክሽ ለማለት ፕሊስ ለማለት ፕሊስ ለማለት በበከሻ ይባላል ማለት ነው። እነኝን ያክል ከተነጋገር ነው። በሚቀጥለው ደግሞ የወንዶችን ጨርሰን ጨርስ ደግሞ ሌሎቹን እንደዚህ አይነት መነጋገሪያ ሀረጎችን የምንግባባቸው አረጋትን እየተነጋገርን እየጻፍኩላቸው እንሄዳለን ማለት ነው በመሀል በመሀል ትምህርቱ ላይ ከመጽሐፉ አይደሉም፣ እነእነ ማመጣቸው ከመጽሐፉ ላይ የሉ ግን ለመግባቢያ የሚያገለግሉትንም ነገሮች እግረ መንገድ እየተማራቸው እንድትሄዱ ነው። ከመጽሐፉ በጣም ሀያር ሌቭር ስለሆነ ከዝቅተኞቹም እየቀላቀልን ንማር ነው። ከቀላሉም እየቀላቀልን እንማር ነው። ይሄ ቀላል ነው በጣም ከቀላሉ እየቀላቀለን እንማራለን እና ከዝቅተኛ በዚህ መልኩ መማር እንፈልጋለን። ከትንንሽ መግባቢያ ቃላትን መማር እንፈልጋለን። ከመጀመሪያ ከፊደላት ትጀምራለህ ካላችሁ ከአራት ዓመት በፊት ያለው ቪዲዮ መመልከት ትችላላችሁ። ከዛ ቪዲዮ ላይ ሙሉ ተሰርቻለሁ። ከአራት ዓመት በፊት ከአምስት ዓመት በፊት የተሰሩ ቪዲዮች ላይ አለ። አያ ሆን መማር እንፈልጋለን ካላችሁ በላይቭ ማስተማር እችላለሁ። በዙም እና በዋትሳፕ ግሩፕ ሰርተን አረግና ሰርቼ አስተምራቸዋለሁ፣ ግሩፖች መስርቼ ማለት ነው። ስልካቸውን ትልኩልኝ እና በስልካቸው አማካኝነት አስተምራቸዋለሁ ማለት ነው። እና አሁን እንቀልሳለን ማለት ነው። ጨርሰነዋል፣ እንቀልሰዋለን። ብዙ አይደለም አጭር ነው ማለት ነው። በአማርኛ ስንማረው ማለት ነው። ስሞች እና የስም ገላጮች ሽሞት፣ እዚህም ሽሞት፣ እዚህም ማለት ስም ማለት ነው። ስሞች ማለት ነው። በተዋሪ የስም ገላጮች ተዋሪ ነው የሚባሉት። ኦኬ እንደምን አደርክ ለማለት ቦኬር ቶቭ ይባላል ማለት ነው። ቦኬር ቶቭ ቦኬር ማለት ጠዋት ማለት ነው። ቦኬር ቶቭ ማለት ጉድ ሞርኒንግ እንደማለት ነው። ጉድ ሞርኒንግ ቦኬር ቶቭ። እንደምን አደርክ፣ እንደምን ዋልክ ለማለት ደግሞ ጾራይም ቶቪም ይባላል። ጾራይም ቶቪም፣ ጾራይም ቶቪም፣ ጾራይም ቶቪም። እንደምን ዋልክ፣ እንደምን ዋልክ። ጾራይም ቶቪም፣ እንደምን ዋልክ። ጾራይም ቶቪም፣ እንደምን ዋልክ። ጾራይም ቶቪም። ኤረፕ ቶቭ እንደምን አመሸህ። ኤረፕ ቶቭ ኤረፍቶ እንደምናረው መሸ። ላይላ ቶቭ ደህና ደር። ላይላ ቶቭ ደህና ደር። ላይላ ቶቭ ላይላ ቶቭ ደህና ደር። ላይላ ቶቭ ደህና ደር። በሩሂም አባይ እንኳን ደህና መጣችሁ። በሩሂም አባይ እንኳን ደህና መጣችሁ። በሩሂም ንምጻይም እንኳን ደህና መጣችሁ። በሩሂም ንምጻይም እንኳን ደህና መጣችሁ። በሩሂም ንሽአሪ እንኳን ደህና ቆያችሁ። በሩሂም ንሽአሪ እንኳን ደህና ሌላኛው ሰውዬ ሲመልስ ማለት እንኳን ደህና መጣችሁ እንኳን ደህና መጣችሁ ካላችሁ በኋላ እሱ ደግሞ እንኳን ደህና ቆያችሁ ለማለት ንሻሪ ነው የሚባለው፣ ማለት ነው። ማሽሎሚያክ እንደምነህ መሽሎምካ እንደምነህ መሽሎሚያክ እንደምነሽ መሽሎምካ እንደምነህ መሽሎምካ እንደምነህ መሽሎምካ መሽሎምካ እንደምነህ መሽሎሚያክ እንደምነሽ ማለት ነው። አንድ አይነት ነው፣ ከክ ነው። ሰላም ነው ለማለት ደግሞ ማንሽማ ሰላሙ እንዴት ነው ማለት። ደሞ ማኮረ ማለት ነው። እንዴት ነው ማለት ማኮረ፣ እንዴት ነው ማኮረ። እሺ አርባት ቦኬር ቁርስ ማለት፣ አርባት ቦኬር ቁርስ፣ አርባት ቦኬር ቁርስ። አርባት ጾራይ መሳ፣ አርባት ጾራይ መሳ። አርባት ኤረፍ ራት፣ አርባት ኤረፍ ራት። ማለት ፈልጋለሁ ማለት ነው። እሺ ሮፄ ማለት ነው። ኦልፊ ቤትኣቦን፣ ቤትኣቦን፣ መልካም ምግብ፣ ቤትኣቦን፣ መልካም ምግብ፣ ቤትኣቦን፣ መልካም ምግብ። ባፅልኻ፣ መልካም እድል፣ ባፅልኻ፣ መልካም እድል፣ ባፅልኻ፣ መልካም እድል። ማዛልቶ፣ የምስራች፣ ማዛልቶ፣ የምስራች፣ ማዛልቶ፣ ኮንግራቹሌሽን የምስራች ማለት ነው። እሺ፣ የሙሌዴት ሰሚያ፣ መልካም ልደት፣ የሙሌዴት ሰሚያ፣ መልካም ልደት፣ የሙሌዴት ሰሚያ፣ ሄፒ በርዝ ዴይ። ምንድን ማለት ነው? ሄፒ ማለት ሰሚያ ማለት ነው። በርዝ ማለት ሆሊዴ ማለት ነው። ዴይ ማለት ዮም ነው። ዩም ሁሌዴት ሰሚያ ሀፒ በርዝ ዴይ መልካም ልደት ማለት ነው። በኛ ሀግ ሰሚያ ማለት መልካም በዓል ማለት ነው። መልካም በዓል ሀግ ሰሚያ። ሀግ ማለት ሆሊዴ ማለት ነው። ሰሚያ ደግሞ ሀፒ ማለት ነው። እሺ መልካም በዓል ሀግ ሰሚያ። እሺ ሸናቶባ መልካም አዲስ ዓመት ሸናቶባ መልካም አዲስ ዓመት። ሸናቶባ መልካም አዲስ ዓመት። ሸናቶባ ለመልካም አዲስ ዓመት። በበከሻ ማለት እባክህ ወይም እባክሽ ማለት ነው። በበከሻ ማለት ለሴት ከሆነ እባክሽ፣ ለወንድ ከሆነ እባክህ ማለት ነው። ፕሊስ ማለት ነው። ይህንን ይመስላል። ስለተመርሱ ስላዳመጣችሁ እናመሰግናለሁ። ጥያቄዎች ካላችሁ እንነጋገራለን። ያልገባችሁ ነገሮች ካለው ላኩልኝ እንነጋገራለን ኮመንት ሴክሽን ላይ ላስተና የምትፈልጉበትን ነገሮች የምትፈልጓቸው ማወቅ የምትፈልጓቸው ነገር እንዳስተናቸው በመጽሐፉ ላይ ሁሉም ነገር ስላለ መጽሐፉ በጣም ትልቅ ነው። ገና ጀመርን እንጂ በሚያጨልፋ ገና አልጨረስን። ልማት ነው፣ እሱን እንማራለን። እስከ መጨረሻው ስለምንማር ችግር የለውም። በየጊዜው እናንተ እያነበባቸው ያነበባቸው፣ ቀጥሎ እኔ ደግሞ እንደዚህ እየጻፉላችሁ እሄዳለሁ። አረፍተ ነገሮችን መስራት ስንጀምር በዚህ መልኩ እየሰራ እንሄዳለን ማለት ነው። ረጃጅም አረፍተ ነገሮችን ስንሰራ ቦታ ስለማይበቃል ያሉትን ቦታዎችን እያብቃቀን እንጠቀማለን ማለት ነው። በአንዱ መስመር እዚህ ሀሳቦችንም እንገልጻለን ማለት ነው። እና በዚህ መልኩ እየተማማርን እንቀጥላለን፣ እንደ እግዚአብሔር ፈቃድ። መሰመሩም ሁሉንም የምሰራው እና የምደክመው ለእናንተ ብዬሽ ነው። እንዲቀላቸው ለማድረግ ነው። ስታነቦትም እንዳይከብዳቸው የሚል ለማድረግ ነው። በደንብ እንዲታያቸው ለማድረግ ነው። ቦታዎችን ይዘው እንዲቀመጡ ለማድረግ ነው። አመሰግናለሁ። ስለነበረን ጊዜ፣ ሼር ሰብስክራይብ አድርጉ። ሼር፣ ላይክ ና ሰብስክራይብ አድርጉ። ሰብስክራይብ መጨመር መቻል አለበት። ሼር፣ ሰብስክራይብ ያደረጋቸው ለብዙ ሰዎች እንዲዳረስ አድርጉ። ብዙ ሰዎች፣ በቴዎሎጂ ተማሪዎች፣ በገዳም የሚኖሩ ሰዎች መማር ይፈልጋሉ። ለእብራይስጥ ቋንቋ በእብራይስጥ ቋንቋ መነጋገር ይፈልጋሉ። መነጋገር ለሚፈልጉ ሰዎች ይህ ቀላል ነገር ነው ማለት በቀላሉ እንድትነጋገሩ የሚያስችል ነው። ሌላው ደግሞ በእስራኤል ውስጥ ሆናችሁ አማርኛ መማር የምትፈልጉ ሰዎች አማርኛን ያው የምትማሩበት መንገድ ነው። እንግሊዝኛ በማድረግበት ጊዜ እንግሊዝኛውን ከዚ ላይ ትማራላችሁ ታነባላችሁ ማለት ነው። እና በእንግሊዝኛ ምሰረቅ እንግሊዝኛ ለማወቅ እንግሊዝኛ ቋንቋቸውን ያሻሽላል የሚፈልጉ ራይስ መማር የሚፈልጉ ራይስ ይማራሉ ነው። አማርኛንም የሚፈልጉ አማርኛን እየተማሩ ደግሞ ራይስጣቸውንም ያሳድጋሉ አማራጃቸውንም ይማራሉ ማለት ነው። ለሁለቱም ነው የሚያገለግለው። እብራይስ ጥን ችሎ አማርኛ ለማይችሉም አማርኛ ነው ያስተምራል። አማርኛ ችለው ደግሞ እብራይስ ጥን ለማይችሉ ደግሞ ያስተምራል። ፊደል እንዴት እንደሚነበብ አነባበቡን አስተምሬያለሁ። እሱን ቼክ አድርጉ ተመልከቱት። ችግር የለውም። አነባበቡን እንዴት እንደሚነበብ በጣም ቀላል ነው። ሲነበብ ሰርቻለሁ፣ ቪዲዮ ሰርቻለሁ። ቪዲዮ ላይ ስላለ እሱ ቀላል ስለሆነ በአንድ ቀን የሚቻል ስለሆነ ችግር የለውም። ሌላ አስተያየቶች ካሏችሁ ቀበላለሁ። ከሌላችሁ ያው በትምህርቱ እንቀጥላለን ማለት ነው። እና እንደ እግዚአብሔር ፍቃድ ሼር እና ሳብስክራይብ እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጎ ቴዎሎጂ ተማሪዎች የትኛውን ቦታ ያሉት ይፈልጉታል። ቤተ እስራኤል ውስጥ ደግሞ ኖረው ከኢትዮጵያ ተወልደው ያደጉ እና ወደ ቤተ እስራኤል የመጡ ሰዎች ካላችሁ እናንተ ደግሞ በጣም ይጠቅማቸዋል። ከኢትዮጵያ ተወልዳችሁ እስራኤል ተወለዳችሁ ችግር የለውም። ኢትዮጵያ ተወልዳችሁ አድርጋችሁ እስራኤል የመጣችሁት ወንድሞቼ በጠቅላላ ለሁላችሁም ይጠቅማል። የሚጠቅም ትምህርት ነው። ለምን ኔኬባ ያወጣሁት በራሱ ብዙ ሰዎች ዛሬ በኔኬባ ይቀላቀላሉ። የኔኬባ ስሞች በኔኬባ የሚጠሩት ወንድ ሴት ወንድ እያደረግን እንጠራለንና ያ ስህተት አይኖርም ማለት ነው። ከተከታተላቸው በእርግጠኝነት የምናገረውና እርግጠኛ ሆኜ የተመለከትኩትን ስህተት ነው እያየሁት ያለሁት እና እየጻፍኩ እያስተማርኩ ያለሁትም እዚህ ከቤተ እስራኤሎች ሆናችሁ እስራኤል ከፍት እየኖራቸው ያላቸው ወንድሞቼ በምትግባቡበት ጊዜ ንግግራቸው ያማረ እንዲሆን ለማድረግ ነው፣ ጥረት ማድረገው ማለት ነው። እናንተም ተከታትሉ፣ በጣም ትጠቀሙበታላቸው። ለምን በእናንተ ማንበብ ትችላላቸው፣ ስለምትችሉ መትለዩት ምንድን ናቸው? ለሴትና የወንድ ፆታዎች ምንድን ናቸው? እንዴት ናቸው? እነኝህ በደንብ ለይታቸው እንድታቁ የሚያስችል ነው። ከዩኒቨርሲቲ ስታንዳርድ ስለሆነ ማስተምረው፣ በኡልፓን ከሚሰጠው ትንሽ የተሻለ ማለት ነው፣ የተሻለ ነው እና ኡልፓን ከተማራችሁት ከኡልፓን ከተማራችሁት መርካዝ ክሊታ ከተማራችሁት የተሻለ ከመርካዝ ክሊታ የተሻለ ነው። መርካዝ ክሊታ እና በኡልፓን ከሚሰጠው በዩኒቨርሲቲ የተሻለ ስለሆነ በተከታተሩ አድቫንሰድ ነው ማለት ነው እና ከኢትዮጵያ ለመጣችሁ ወንድሞቼ፣ አዲስ ለሚመጡ ኢትዮጵያውያኖችን ይሄ ይጠቅማል እያስባለሁ እና ሼርና ሰብስክራይብ አድርጎ ብዙ ቪዲዮዎችን ታገኛላችሁ ማለት ነው። ትምህርቱ ይቀጥላል። ሼር ስላደረጋችሁ ስለተከታተላችሁ ሰብስክራይብ ስላደረጋችሁ አመሰግናለሁ። መልካም ጊዜ። በክፍል አስራ አራት እንገናኝ።